የሽግግር ፍትህ ከሀገራዊ ምክክሩ ነው መመንጨት ያለበት ብለው ያስባሉ? ነው ሁለቱም ፈጽሞ ሊተገበሩና ሊያስፈልጉን አይችሉም የሚል አቋም ነው ያለዎት? አመሰግናለሁ። እንግዲህ በዓለም ላይ ሰላምን የማስፈን ጉዳዮች ሁለቱ ብቻ ናቸው አማራጭ ብዬ አላስብም። ሌሎች አማራጮችን ማናይበት ምክንያት የለም ሀገራዊ ምክክር ብቻ ነው የሽግግር ፍትህ ብቻ ነው ብለን አንልም። ሌሎች መፍትሄዎችን የማናማትርበት ምንም ምክንያት የለም ብዬ አስባለሁ። ሌላው ቅድም እንግዲህ የሀገራዊ ምክክር ስራ ውስጥ የተጠያቂነት ጉዳይ ማን ይጠይቅ ማን አይጠይቅ የሚለው ጉዳይ መግባት አለበት ማለት የሀገራዊ ምክክር ስራውን ራሱ ማበላሸት ነው ብዬ ነው የማስበው። ቢኮዝ ተጠያቂነት እያለ ሰውን ወደ ድርድርና ወደ ሰላም የማምጣት ሂደት ትክክል አይደለም ነው በተለይ አሁን ባለበት ሁኔታ ኃይል ሚዛን እየተፈታተነበት ባለበት አንዱ ታጣቂ ኃይል የራሱን ትጥቅ ይዞ እየታገለበት ባለበት ሁኔታ መንግስት የራሱን ኃይል ይዞ ባለበት ሁኔታ ቢያንስ ተሸናፊና አሸናፊ ባለየበት ሁኔታ በሚለው ነው የያዘው። በእንደዚህ አይነት አውድ ውስጥ አንዱን ተጠያቂ ማድረግ ወይም ደግሞ ተጠያቂነትን የማስፈን ጉዳዮች ስራዎችን የማዘግጀት ለምሳሌ እንግዲህ ቅድም እንዳልነው የአንዱ የተጠያቂነት ጉዳይ የመንግስት ባለስልጣናት ጉዳይ ሊሆን ይችላል። ለዚህ ይሄ ስራን የማዛዛት የአገራዊ ምክክር ስራውንም ብዙ ጊዜ እንዲፈጅ የማድረግ ይሄም የሽግግር ፍትህ ስርዓቱ የማዘግጀት እና ሆን ብሎ የማጓተት ስራ ሊሆን ይችላል፣ በመንግስት ባለስልጣናት ሊደረግ ይችላል። ተጠያቂነቱ ወደ እነሱ ስለሚዞር ማለት ነው። ለዚህ ይህንን በገለልተኛነት ተጠያቂ ሆኖ ፈቃደኛ ሆኖ የሽግግር ፍትህ ስርዓቱ እንዲከናወን ያደርጋሉ ወይ የምናየው ጉዳይ ነው። ቢኮዝ እነዚህ ታጣቂ ኃይሎችስ እነሱ ተጠያቂ የማድረግ ሂደት በአሁን ባለው ነባራዊ ሁኔታ ይቻላል ወይ? ወደ ድርድር እስካልመጡ ድረስ፣ ወደ ሰላም መጥቶ መግባባት ላይ እስካልደረሱ ድረስ የተጠያቂነት ጉዳይ እንዴት ማከናወን ይቻላል? ሲጀመር እንዲህ ተጠያቂነትን የምናሰፍ ነው? ማን ነው ተጠያቂ ብለን የምንለው ለዚህ አሁን ያለው ፖለቲካዊ አውድ ቅድም ያላችሁት ተመሳሳይ ፖለቲካዊ አውድ ያላችሁት ነገር ባይገባኝ፣ ግን ሀሳቡ አሁን ባለው ፖለቲካዊ አውድ ውስጥ ይህን ስራ ማከናወን ሀሳቡ ይሄ ሽግግር ፍትህና ድርድሩ ክርክሩ ይሳካል አይሳካም፣ እነ ከሌን ተጠያቂ ማድረግ ይቻላል አይቻልም፣ ሳይሆን አጀንዳዎቹ ተመሳሳይ ናቸው አይደሉም ወይ? ይመስለኛል አሁን ተቃርኖ ያ ነው። ግን ችግሮች ስለሚቃረኑ ሀሳቦቻቸው ለዛ ነው እንግዲህ የምክክር ጊዜውም የፍትህ ስርዓቱም እየተጓተቱ ነው በታለመባቸው ጊዜ እየሄዱ አይደለም የሚባለው። ለዛ አንድ ላይ የማስኬድ አንዱ አንዱ ተከትሎ የማስኬድ ጉዳይ አከራካሪ የሆነ ነው። ለዛ የምክክር ኮሚሽኑ የስራ ዘመን ተራዝሟል። ቢካስ ግጭቶች አሉ፣ ያንን ማከናወን አልቻለም። አሁን ባለው ሁኔታም የሽግግር ፍትህ ሁኔታውም መንዛዛቱ አይቀርም።